ሰላም የድረ ገጻችን ቤተሰቦች፣ የመስከረም 19 2018 ዓ.ም አቤት ዜናችንን ይዘን መጥተናል። አብራችሁን ቆዩ። በድህረ ገጾቻችን የምናጋራቸው መረጃዎች እንዲደርሷችሁ ላይክ፣ ሰብስክራይብና ፎሎ ማድረግ አይርሱ። የ2018 ዓ ም ኢሬቻ በዓል ኢሬቻ ለአገር ማንሰራራት በሚል መሪ ሐሳብ አራዳ ክፍለ ከተማ በሚገኙ ስምንቱም ወረዳዎች የበዓሉን ይዘት በጠበቀ ዝግጅት መከበሩን የክፍለ ከተማ አስተዳደር አስታውቋል። የአራዳ ክፍለ ከተማ አስተዳደር ዋና ሥራ አስፈጻሚ አቶ ጌታሁን አበራም በበዓሉ አከባበር ላይ ተገኝተው ኢሬቻ በዓል የአንድነት የሰላምና የእድገት እንዲሁም የይቅርታ ምልክት መሆኑን አንስተው በዓሉን ስናከብርም ኢትዮጵያ ወደ ማንሰራራት ጉዞ በጀመረችበት ወቅት መሆኑም ትልቅ ትርጉም ይሰጠዋል ብለዋል። በዓሉን በፍቅርና በአንድነት ለማክበር ከተለያዩ ክልሎችና የውጭ ሀገራት ዜጎች እንደሚታደሙ ያነሱት ዋና ስራ አስፈጻሚው የእንግዳ ተቀባይነት ባህላችንን ባዳበርና የሀገሪቱን ከፍታ እያሰብን በጋራ ማክበር እንደሚገባም መልእክት አስተላልፈው የመልካም በዓል ምኞታቸውን ገልጸዋል። በአባገዳዎችና ሀደ ስንቄዎች ምርቃት የተጀመረው የበዓሉ ስነስርዓት ታዳሚዎች የኦሮሞ ሕዝብ ባህላዊ አልባሳት ለብሰው በመገኘትና ባህላዊ ምግቦችና መጠጦች ቀርበው እንዲሁም በባህሉ ዙሪያም ግንዛቤ በመፍጠርና ዝግጅቱን በሚገልጹ ትዕይንቶች ሲከበሩ ውሏል። የአራዳ ክፍለ ከተማ አስተዳደር ዋና ሥራ አስፈጻሚ አቶ ጌታሁን አበራና በቢሮ ማዕረግ የአዲስ አበባ ከተማ የመንግሥት ሕንፃ አስተዳደር ኮሚሽን ምክትል ሥራ አስኪያጅ የሆኑት አቶ ጥላውን ከበደን ጨምሮ የከተማ ደጋፊ አመራሮች፣ የክፍለ ከተማና የወረዳ ኮር አመራሮች አባገዳዎችናም ሀደ ስንቄዎች እንዲሁም ጥሪ የተደረገላቸው እንግዶች በበዓሉም ታደመዋል